ኢትዮጵያውያን ስለዚህ፣ ለህግ አንመቸው ለህግ አንመቸው። አሜሪካን ሀገር ተፈቅዶለት ውጭ አይሸናም። ሽና እስቲ ማንም የለም በለው ብሎ ሮጦ ነው የሚሄደው፣ ህጉን ያከብረዋል። የአሜሪካን ሀገር አውሮፓ ላይ አውሮፓ ላይ መንገድ ላይ እስቲ ሽና በለው ብሎ ፈርጥጦ ነው የሚሄደው። አያደርገውም። ሰክሮ ሽንቱ ወጥሮት ልብሱ ላይ ይለቃታል እንጂ መንገድ ላይ አይሸናም። ሌላው አበሻ አበሻ ቤት ሲገባ አበሻ ሬስቶራንት ሲገባ ብቱን አበጥሮ ነው የሚገባው። አበሻ ቤት የሚያሳየው ካራክተር እና ወንዱም ሴቱም ሌላ ዜጋ ሬስቶራንት ሲገባ የሚያሳየው ካራክተር የሰማይና ምድር ነው። ፎርጌት አባውት ሜክዳኖ ሬስቶራንት። የሜክዳኖ ሬስቶራንት አበሻ ሲገባ አበሻ ሲጠይቅ ምግብ በርገር ሲጠይቅ የሚያሳየው ስርዓትና አበሻ ቤት ሲገባ የሚመናቀረው መመናቀር እያወኩች ናኩች። አበሻ የራሱን ማንነት የጠላ ማህበረሰብ የጠላ ኦሮሞ ስለሆነ ብቻ ትጠላዋለህ? ወይ አማራ ስለሆነ ብቻ ትጠላዋለህ? ትግሬ ስለሆነ ብቻ ትጠላዋለህ? በሦስቱ ዙሪያ ነው እግዚአብሔር እየሰራ ያለው። በሦስቱ ዙሪያ ደቡብ የተባረካችሁ ናችሁ። እግዚአብሔር ይባርክልኝ። ደቡብ ወርቅ ናችሁ። አማራ ስለሆነ ጠለዋለ፣ ኦሮሞ ስለሆነ ጠለዋለ ቢዩቲ ፓጀንት ያሸነፈችው በዘር ሊባሉባት ነበር። ኦሮሞና አረፈችው በዘር እየተባሉባት ቁማር ሊሰሩ ነበር። በኦሮምኛ አካም ቡልቴ እየተባባላች መጣች እና ምን ልትሆናው? ልጠላት ነው? ቆንጆ አይደለችም ልትል ነው? መጀመሪያ ስትባላባት ነበር፣ አማራ ናት፣ ኦሮሞ ናት፣ ምንድን ናት፣ ምንድን ናት። እሷ ሪፕሬዘንት አርጋ የመጣችው ኢትዮጵያዊነትን ነው። ልክ ኢትዮጵያዊነትን አርጋ መጣች፣ ቆንጆ ናት። ከዛ በዘር ውስጥ ወደሰዳችሁ ስትወስዱት፣ በኦሮምኛ አካም ቡልቴ ነጋ ቡልታን እያለች መጣች ልጅቷ ምን ልትሆን ነው? ቆንጆ አደለችም ልትል ነው? ቆንጅናዋን ልትወስደ ሆነ። እንደ ኢትዮጵያዊነት ውበት አለን፣ በዘር ቀይራችሁት፣ ደማችሁ ፈላ። እንጂ እኮ በሩጫ ጊዜ የኦሮሞ ልጆች ሲያሸንፉ፣ ኦ ኢትዮጵያ አሸነፈች ትላለ። እዚ ጋር መጣ ደግሞ ኦሮሞን አልፈልግም ትላለ። ግራ የገባው ማህበረሰብ እኮ ነው ያለ። ምኑን የማያቀው ምኑን የማያውቀው ዝም ብሎ የሚሄድ ነው በቃ እንደ በግ የሚነዳ እንደ በግ የሚነዳ በስትረስ ያለቀ የራሱ ላይፍ ሳይመቻችለት የራሱን ትዳር የራሱን ልጆች የራሱን ምን አንድ ነገር በስርዓት ሳያሳድግ እዚህ ፖለቲከኛ ነኝ ብሎ ግን ደረቱን ነፍቶ ይመጣል። ምንም ሀሳብ የለበትም፣ ምንም ሀሳብ የለበትም። የራሱ ላይፍ እኮ ወረቀት እንኳን የለውም። አሜሪካ ለመኖር አውሮፓ ለመኖር ወረቀት እንኳን የለውም። የራሱን ህይወት ሳያስተካክል ፖለቲካ ስለሚሸጥ ፖለቲካ የኢትዮጵያ ህዝብ በደንብ አርጎ ስለሚበላ ይመጣና ፖለቲካውን ይነግድባል። ፖለቲካውን ይነግድባል። ፖለቲካውን ነግዶ ነግዶን አላልቃለሁ ሲባሉ ነው የምታያቸው። በተለይ የአማራ ፖለቲከኞች መሳቂያን ይሆናችሁ። እግዚአብሔር ምስክሬ የአማራን ህዝብ አሰደ ያን ወርቅ ህዝብ አዋርዳችሁት። ወርቅ ዳይመንድ የሆነ ህዝብ መቼም ዳይመንድ ነው። የአማራ ህዝብ መቼም ዳይመንድ ነው። በህዝቡ ግን ተጫወታችሁበት። ለምን ምስኪን መሆኑን ፈሪያ እግዚአብሔር መሆኑን ስለምታውቁ ተጫወታችሁበት። ኦሮሞ ባንኗል፣ ትግራዋይ ባንኗል። የአማራ ልጆች አልባን ነው። የአማራ ልጆች አልባን ነው። የትግራዮቹ ጠጋ ጠጋ ያሉት ወደ ማን ነው? ወደ አብይ ነው። ወደ ኦሮሞ ነው። ላጥ ብለው የተጠጉ ላጥ አቅማቸውን አብይ ይሻለናል ይሄው ታያቸዋላችሁ። ሶሻል ሚዲያ ላይ እስቲ ብልጽግናን የሚወቅስ አንድ ቲክታክ ላይ አንድ አምጣ። ትግራዋይ ወፍ ወፍ ወፍ። በጣም ያለቀበት ህዝብ ካየ የትግራይ ህዝብ ነው። አንድ ነጥብ ኦልሞስት አምስት ሚሊዮን ህዝብ እርግፍ ያለበት የትግራይ ህዝብ ነው። በአሁኑ ሰዓት አብይን ኮምፕሌን የሚያደርግበት አታመጣም። የአማራ ህዝብ ህዝብ እያስተዋል ኪድክ እንጂ ፖለቲከኛንም ብላችሁ እርስ በራሳችሁ ስትባሉ አይደል የምትውሉት? ህዝቡ ላይ አያሳዝናችሁም? ግን ውጭ ያላችሁ የአማራ ልጆች ህዝቡ አያሳዝንም? ያ መስኪን ህዝብ በእውነት ስትሄድ ብዙዎቹ ሄደው ቪዲዮ ሲለጥፉ አይቻለሁ። ያስለቅሳል። እግዚአብሔር ምስክሬ፣ የአማራ ህዝብ ጋር ሲሄዱ እቅፍ አድርጎ እግሩን አጥቦ ምን ብሎ እቅፍ እያደረገ ስፍስፍ እያደረገ የሚቀበለው ህዝብ አያሳዝናችሁ? ያው ወርቅ የሆነ ህዝብ አያሳዝንም? እንደዚህ በፖለቲካ መጣችሁ፣ እነ ዋና አማራ እነ ቤቴልሄም እነ ማነው እነ ውሪ ውሪ የምትባሉ ምናምን ምን አያሳዝናችሁ? የአማራ ህዝብ አያሳዝናችሁ? እርስ በራስ ተባድሩ ናችሁ? የአማራ አመራሮች ራሱ የተባለው እያስቀጠፋችሁ ነው አይደል? ከአንዱ አንዱ ድ እልጅ የተያዛችሁ ብር በውስጥ አዋጣችሁ የምታስበሉ እነ ቴምር ጭምር የአማራውን ማንነት የምታስበሉ እነ ቅድስት የሚባሉ አያቸዋል። የሆነ ሰው ያስቀረጥፋሉ፣ ገንዘብ ይመደባል፣ ገንዘቡ ይደረጋል። የአማራውን ኢቭን ለአማራ ልታገል ያለውን ያስበሉታል።